ምን አይነት ጭገራ ነው! ምን አይነት ግም ነው! ምን አይነት ቆሻሻይታስጠላቦራ እሷን አትጀመረችው ማንም አልጀመረም። ተቀጣ እንዳለ ሴቱን በሄድስ የበከልከው እኳንተን እንዳንተ አይነት ቆሻሻ እንቀጠቅጣሃለሁ። ቆሻሻ! እኔ እንደማንም ሴት መሰልኩ? ወይዘሮ ወዛደር እንዴ ዲቦራ እራሱ ቲሙ ማን ያጠፋው እሷር፣ እንዲ አልቀጣም ያለው አስራ አምስት ቅጣት ጻፍኩላቸው መነገርኩት፣ አይደል አልቀጣም። ሁለተኛ ደገምኩኝ፣ ጋይ፣ ሁለተኛ ደገም፣ ሁለተኛ ሰባ እስኪ አስቡ፣ ሰባ ሺ በሀምሳ ሺ እየተጫወትን ነው። ለምንድነው የማይቀጣው? እሱ ሲሰጠው ቅድም እያስቀጣን እየተቀጣን የተጫወትን ነበር። ግዴታ ኔ እሱ የተናገረውም አንዳንዶቻቸው ቤታይ ያከብርሻል እኮ ለሊያ እኮ የተናገረው ትክክለኛ ነገር ነው የተናገረው። ምንም እኳ አልዋሸምኩ ለፊንገሩ ሄዶ የተናገረው ትክክለኛ ነው። አታካረግሸሻታል ቤታ ሁላችን የምናውቀው ሰውነቷ አታካረግሻታል። ትክክለኛ ነገር ነው የተናገረው። አልዋሸው ለኔ አላሽቃበጠ ለምንድን ነው ሰው ሁለት ሰውን በውለታ ውለታ ነው የሚመለሰው? ለዛውም እኮ ስለማከብረው ስለምወደው ነው፣ ሁሉ ጊዜ ስቤ የማስገባው አንድ ቀን ንቄው አንድ ቀን ተሳድቤ አላውቅም። ግን ይህን ያክል ንቀት ግን ጥሩ አይደለም፣ ይደብራል። ማምላከ እውነት በጣም ነው የሚያስጠላው፣ በጣም ነው የተናደድኩት። በጣም ለዓለም ለዓለም መጣላት፣ ዲቦራ መጀመሪያ ምን እያልኩ ነበር? ተቀጡ፣ በኋላ ስድድብ ይመጣል፣ ስድብ ይመጣል፣ አልፈልግም ያን ነገር እያልኩ እያልኩኝ ነበር።

እቴቴ ሰው ሆኖ ሆኖ ሆኖ አሁን እሱ ከሰው ተቆጥሮ ነው። አስራ አምስት አመት ሲባል ላይ ነበረ። ፊንገር ሰው ሆና ነው ከነሱ ጋር ነው እንግዲህ የተጣላሁት ሰው ሆኖ ነው። እነሱ ወስ ጨርሻለሁ። የተጫወቹ ነበር። መጀመሪ ይህን እየተጫወትን ነበረ። እዛን አሸነፉ። ሲያሸንፉ ምን ትላለች? ስልሳ ቁጭ ብድግ፣ ኮልጌት መብላት፣ አይን መቀባት እንዲህ ከዛም በኋላ ማይሆን ማይሆን ቅጣት ለጥል ነው። ተረጋጊ ስትባል እሪ ሰው ሲያከብር አፍራቻ መሰላችሁ አውቃለሁ። ምንድን ነው ከሌላ አገናኘች ምናምን ያልከው ምንድን ነው? ዳልቻን፣ ከዳልቻ ጋር ተጣልታል። ዳልቻን አናገረው ሄደ ትላለች። ከዳልቻ ጋር ነገር ራሱ ማታቅ ምን እንደምናወራ ማታቅ አይ ፒስ ፍጠሩ፣ በቃ እባክህ ተዋት። አረ ምን ፒስ ይፈጠራል ከዚች ጋ? ስታከብራት ማትከበር ወፈፊ እንትናት። ሰው አሁን ሆነ እንትን አንቺ ጋ ወንድ ነህ ምናምን ነገር እያለ አንቺ ጋ ነው የሚፈርዱ፣ እሷ ጋ አደለ ላሽ ወይ ይፈርድ ወንድ ነቢልም ማለት ነው። እኔ ልንገርህ አንድ ተሳድባኝ አልፈታትም። ኩርንጭት ዲቦራ ምንድን ነው ያለችው ከኔ ፊት አትስደብ ምናምን ነገር ያለችው ዝም ብላ ነው። ቁሪማ እግዚአብሔር ወይም እንትን አትል ወይ እንትን አትል። ሽንት ቤቷን ማን ማታውቅ፣ አሜሪካ ኬች ሀያ ዓመቷ ነው ግን ወደ ሽንት ቤቷ መታጠፊ ያው ራሱ አታውቅም። ቶይሌት የሚለውን ራሱ ቱሌት ብላ ምታነብ እንዲ እንደዚያ ብላል። አርለ የምሬ እኮ ነው እግዚአብሔር ሰው ሲያከብራት ሰው ሲያከብራት የማትከበር እኔ እኮ ስንቴ እንደተከራከርኩ ከእሷ ጋር ለእሷ ብዬ ከሊያ ጋር ተጣልቻለሁ ኪዲና ኤልሻደጋ አልተጣላ ነው ኪዲን ስንቴ እንደመከርኳት ታይ ፍጪ ብዬ ሰው ሲያስብላ የማታስብ ሰው ሁሉ አሁን ምን እንደመሰላት ታቃለ እራሷ ባመጣችሁ ሰበብ ምን ብላ እንደምስል ታቃለ እንትን ትላለች ይህ በፊልተር ያበደ ፊትሽ እንዳለ ይዘሽ ኮረሪማ ማን እንደላከ አውቃለሁ ምናምን ወይ ፀጥ አላውቅም፣ ወይ ደግሞ ሴ አላደረኩትም እንጂ ብሎ ካርጋኛለች። አሁን እግዚአብሔር አንተ የእንትን ሰው መንጃ ፈቃድ እራሱ ማያወጣ ሳርበቅሳር ሊመቶ ነው። እነሱ እዛ ያሉት አንተ ዳሽ በልመሆን እያወቅሁ ምናምን አውቀው አውቃ ነው እኮ ነገርኩ። እሷ ከእዛ ሆና እዚያሁን ከከሌ ጋር ከእንትና ጋር ተጣላ ምናምን ምናምን ብላ ደስ ብሏት። ቤታየ ደህና ሰው ነበረች በእናት ምን ሆና ነው አሁን ነው እንደዚህ ብዳታሚ የሆነችው ይሄ እግዚአብሔር ነው የምልህ እኔ እኮ ነገርኩ ዛሬ እኮ ነው እንትን ያልኩኝ ምንድን ነበር እንትን እዛ አሜሪካ የሄደች ጊዜ ልጆች ህጻናት ይዘው እሷ አዲስ አበባ ስላልኖረች አታውቅም ሳይን ምናምን አታውቅም ገጠር ምናምን እንትን ያለችው እና ይሄ ልጅ ተማሪ ይዛ ስታሻግራላ አረ ለሱ ታፔላ እሱን አይታ ወደ ቤት ይዤ ካልሄድኩ ብላ አሻንጉል ይመስሏል። የምር አውርዱ ነው። እዚህ አላየችም፣ እዚያን አየችው። እግረኛ እንዲዞላት ማለት ነው። ሲሄዱ ወደ ቤት ይዤ ካልሄድኩ ፋራ እንዳለ ማራ ስሙን በትክክል የእሷ ኮሜንት ቤታን ወዳት አለው ብሎ እዚህ ቤታን ወዳት አለው ብሎ ስሙን በትክክል እዚህ የሚጽፍ ካለ እኔም 10 ሺህ ብር ሻለማለት ፍሬ ናታ ከፍሬ ከስንት ሰው ጋር ተጣልታለች? ሰላማዊ ሰው ከሆኑ ማለት ነው። ነጃት ናታ ከስንት ሰው ጋር ተጣልታለች? ከእነዚህ ጋር ነው የተጣላውት። ከሰው ሁሉ ከሚናከሱ ጋር እኔም አብሬ ተናክሻለሁ። ከሰው ጋር ተጣላሽ ማለት የእግዚአብሔር ሲሆኑ ዝም አሁን እነ ሳሪ እነ መማር እነ ዲቦራ እንዲህ እንዲህ በቃ ሰው የማይናገሩን ሰዎች ብጣላ፣ አዎ ተናጋሪ ነች ትላላችሁ። ከሰው ጋር የሚጣሉ አይደሉም ትላለች። እስኪ ስም ጥቀሱና ማለት ነው የተጣላቸው ሰዎች። እስኪ ሀቢባ ናት፣ ሚኪ ፊት አውራሪ ነው፣ እነ ጃኒ ናቸው። እነና ሆና ከማን ጋር ነው የተጣላሁት? ኤርሽ ውስጥ በደንብ ተጣይ ናት። የተጣላቸውን ሰዎች እቆጥርልሀለሁ። ከሀስከበቁት ከዲቦራም ጋር ተጣልታለች። ከተጣላቸውን ሰዎች ከሀ እስከ ቆጥርልሃለሁ ከሀ እስከ ሁሉም የተጣሉ ናቸው። ሰላማዊ ሰው የሉም። ይሄ እንዳለ የተጣሉ ናቸው። መጣላት አሁን ከሀቢባ ጋ ብታላ ወይ ከዲቦራ ጋ ወይ ከመማር ጋር ማቃቸው፣ ወይ ነሳሪ ወይ ነረጁ፣ በቃ የሚታወቁ እነዚህ ቲክቶክ ላይ ያሉ ከእነ ማናት መሲብርጅስቶን ግዜ የምታውቋቸው ከእነሱ ጋ ሁሌ ብባል ሰይጣን ነች ትላላት አይደለም። ሙዳችሁ ነው ከሁሉም ጋር ትጣላላችሁ። አሁን ሆነው ፀባይኛ ሆኑ። እኔ ከሁሉ ጋር ጣያለች ሚላይ ፌስቡክ ይናገር የሱን ታሪክ አንቺ ልቦና ሻቃላ ማን ነገር እንደፈለገ ልቦና ሻቃላ ማን ምን እንዳለሽ ጌም ላይ ተቀጣ እሱ እሱ ያኔ ያልተቀጣንልህ ጊዜ አንተ አልተናገርከንም። ዝም ብለናል ጥፋታችን ስለነበር አልኩት። አሁን አንተ ተቀጣ ስንልህ ያኔ ሳ እንቀጣለት ወተን የተናገረ ነገር ነበር፣ ትዝ አለሽ? ለምንድን ነው እንደዚህ የምታደርጉት ምናምን ብሎ ሸእጓብሉን ሲል ነበረ። እና ለምን አንተ እንደዛ ቅጣት ነው ዝም ብለለ ትንሽ ነገር ነው እንትን በሉት ምናምን አላት ዲቦራ። እሱ የአንቺ ፕሮብለም፣ የአንቺና የሱ ችግር ነው። ባለፈው እሳት ቀጭለት የወጣሽ አንቺ እንጂ የቤት ታየው አይደለው። ገባሽ? ይሄ አንቺ ችግር ነው። አንቺ መቀጣት እና አዋ መቀጣት ከነበረብሽ ትቀጫለሽ። ምንድን ነው የሚያናድሽ? መቀጣት ከነበረብሽ ትቀጫለሽ፣ አለመቀጣት ከነበረብሽ አትቀጭም። የአንቺና የእሱ ነው ችግራችሁ ገባሽ? እኔ ጋ ግን እዚህ ጋ አልቀጣም ብዬ ወጥቼ አላቅም፣ ተሳድቤ አላቅም። አክብሬው ነው የምጫወተው። ሁለት ጨዋታ እየተጫወተ የመጀመሪያውን ጨዋታ አልጫወትም አለ፣ ሁለት ጨዋታ አልጫወትም አለ። ጥፋተኛ ነው ልብሽ ያካል በቃ አትሸፋፍኝነት

ነው አሁንም እየተሳደበ ነው፣ እያሉ በውስጥ እየጻፉልኝ ነው። ስድቡን ካላቆመ አላቆመም ነው ሲያቆም አቁም አለ። ያን ማንንም ምን አልፈራም። ማናቸው ነው?